ሀይሚ ቆመት አልደርስ ስትይ ድንጋይ ላይ ወተች፣ በጥፊ መማታችን መሸረጠ። ምንም ቢሆን ምን አብራችሁ በልታችሁ ጠጥታችኋል። ሼም ነው የምር። ምን እሺ፣ ምን ግን በመጀመሪያ ዳኒ ባስረዳሽ መረጃ፣ በመጀመሪያ እርግጠኛ፣ በኋላ የሚጸጽትሽን ነገር አታደርጊ። አፈቅርሻለሁ የኔ እናት ምናምን አለ ሁለት ዓመትና እና አንቺ ሲያቅሽ እኮ የነበረ ታሪክ ነው። ይሄ ልጅ እያወራ ያለው ዳኒ እያወራ ያለው እሱ ደግሞ ምንም ሳይድ ኢፌክት የለውም በሁለታችሁ መካከል። ራሱ መቶ ይናገረኝ ስሜን አያጠፋው። ሶሲና ዳኒ ተከባብረው ነው ያሉት። ሀይሚ በመጀመሪያ ጎንሽ ያለውን ሰው ማክበር ልመድ ተከባብሩ ሁለታችሁም ተከባበሩ በመጀመሪያ ሶሲና ዳኒ ተከባብረው ነው ያሉት። ከዚህ በፊት እሺ፣ ኖረኝ። እሺ፣ ከዚህ በፊት ሶሲ ፍቅረኛ አይነት ሲባል እሺ፣ ምን እሺና፣ ለምን መደበቅ አስፈለገ? ምን ደበቅኩኝ? ሰዎች በኋላ ስትለመኑ ምን ትላላችሁ? አሁን አሁን በበፊት ነገር ነው። ምንም እኮ ያየችው ነገር የለም። ሀይሚ ፍቅረኛ አይነት ብዬሻ። እንደ ሀይሚ ማየት ማለቱ ለምን አስፈለገ እንዴ? ማለት ነው እና ፍቅረኛ አይነት ብዬሻ ነው። ይሄ ሀይሚ እንደ ፈለገው ማየት መብቱ ነው። ከአንቺ በፊት ላለ ነገር ዛሬ መጠየቅ የለብሽም። ካንቺ በኋላ ግን ላሉት ነገር በደንብ ጠይቂው። እንዴ፣ ምንድን ነው ነው? ንግግር ውስጣችሁን እያቆሰላችሁ ነው ሁለታችሁም፣ ማለት ነው። ለመግባባት ሞክሩ። መቼ ነው ተግባባታችሁ? እናንተ ታዲያ እንዳላረክ ያደረጉት ቦታ ነገርከሷጋ ያለ ቅርበት፣ ምን አይነት ቅርበት ለመናገር ስንት ዩቲበር ከስንት ሰዎች ጋር ይሰራሉ። ግን ብሩኬ እንደዚህ አይነት ሰው አደለም። እውነት ለመናገር ማለት ነው። እውነቱን ስነግራችሁ ማየት ትችላላችሁ። ማየት ማመን ነው። ለእውነት መፍረድ ነው። ከትኛውም ሰው ጋር ሰው እና ተቃቅፈው ተሳስሞ አላየናቸውም። ዳኒ አውቆ አንቺ ሊበቀል ስለፈለገ ቡርኬ መበቀል ሲፈልግ በአንቺ በኩል ኤዲት አድርጎ ሊያሳይ ይሆናል። ሴት ልጅ ቀና ብያ ላይም አልነካም ሲልሽ ጊዜ አናት ላይ ወተሽ ቁጭ ለማለት ዛሬ እንዲህ በጥፊ ለማማታት ተገባብዛችሁ ነገ ስትፋቀሩ እንዴት ነው ተጠቃቀፉት? የዛኔ ማየት ናፈቀኝ። መቸስ ዞራችሁ መገናኛታችሁ። ተይ ታይ፣ ከዚህ በፊት እንዴት እንደሆን ሻይተናል። ባናይ እንኳን እሺ ታይ ብያለሁ። ስሜን አጠፋ ምናምን አምናት እኔ ምንም የሚያጠፋው ነገር የለም። ማጥፋት ማለት ግን ምንድን ነው? ቤተሰብ ማለት ስም ማጥፋት ኦልሬዲ ፕራንክ ነው። ፕራንክ ለፕራንክ ማን ስም ያጠፋል? ምን ቱ አትንካኝ እያልኩ ነው ዛሬ አትንካኝ አትንካኝ፣ ነገ ደግሞ ቀፈኝ ቀፈኝ ቡቡዬ እንዳይሆንና ጉድ እንዳይፈላ ቤተሰብ። ይህ የድቦ የሆነ ረስተሻት ነው የዚህ በፊቷን ያለፈችን ታሪክ። ቤተሰቦች የፈለጋችሁትን በሉ፣ ዛሬ ማለት ነው ሴት ልጅ ማለት ነው ሰከን ማለት አለባት በዚህ ልክ። ወንድ ልጅ መሳፈጥ እንደ እኔ ወንድሜን ማለት ነው በጥፊ እንደዚህ ልመታ ስል አባቴ ማለት ነው እጅን ነበር የሚያራግፈኝ በቢላ ማለት ነው። ደግሞ ሴት ልጅ በጥፊ ወንድ ትማታለች እንዴ? እጂ ከዚህ ነበር የሚለኝ አባቴ ልጅ ሆነን እንኳ ማለት ነው። ወንድ ልጅ በጥፊ አይመታም። እግዚአብሔር አባታችን ያሳደገን እኛ እንደዚህ ነው። በፍጹም አሁን ከሩታ ያየችውን ነገር ሀይሚ ኮፒ ምን አለ ከሩታ እንኳን ለየት ያለች ሴት ብትሆኝ ረ ፈጣሪ ወይ እጅ የምነሳበትና ነሳበትና የማይነሳበትና አታቁም እንዴ? ሴቶች ረ ሌሎቻችሁ ይሄን እያያችሁ ማለት ነው ከነዚህ ቃይታችሁ እናንተ ይሄን ተመሬ ያለሁና በጥፊ ልምታ ብላችሁ በጥፊ እንዳትማት። ወንድ ልጅ ክብር አለው። ካልፈለጋችሁት አልፈልገውም ጥሎ መሄድ በራሱ እኮ አንድ ንቀት እኮ ነው የምረኝ ነው ምላችሁ። ጥሎ መሄድ አንድ ንቀት ነው። ራሱን ነው የቻለ ማለት ነው። እንዲህ እኔ ብሆን ማለት ትቼ ነው የምሄደው ምንም ሳልናገር ማለት ነው። የሚጸጸተኝ ነገር አላደርግም። ቤተሰቦች የፈለጋችሁን ይፈልጋችሁን ተሳደቡ ነው ምንም አይመስለኝም። ግን እውነቱን እውነቱን እውነቱን ወቁት። ወንድ ልጅ በጥፊ አይመታም። በፍጹም በፍጹም ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ የጨረቃ ፋሚሊዎች? ዛሬ ተገናኙ ብቻቸውን ነው። ብቻቸውን ተገናኝተው ፍቅራቸውን ያሳዩናል ብለን ስንጠብቃቸው ጭራሽ እየተዳረቡ ኧረ በስመ አብ! ምንድን ነው ግን ባለፈ ታሪክ ላይ ሀይሚ እንደዚህ ናት፣ እንዲህ ሀይሚ ግን እንዴ ገና ነው እኮ። ገና ብዙ መንገድ እኮ አላችሁ ገና ገና ብዙ ነገር አላችሁ እኮ ሃይሚ። ቡሩኬን እንደው እንደው ይሄ ነገር እውነት እንኳን ይሆናል ብለሽ ብታስቢ እውነት ብልጥ ሴት ነበር ምትምሳይ ሃይሚ፣ የምሬን ነው እግዚአብሔርን። ሃይሚ ብልጥ ሴት ነበር ማድረጋት የምሬን ነው ምላችሁ። ገና እኮ ብዙ ብዙ ብዙ እሱን የምታይበት እሱን የምታጠኝበት አንግል ብዙ ነገር አለ እኮ ገና እንደው ቢሆን እንኳን ይሄ ስህተት በዚህ ልክ አጎብድድ ወንዲህ እየተናገረ መቼስ ለውሸት ይሄ የሆነ ነገር ኖሮት በዚህ ልክ ሽንጡን ገትሮ አያወራም ብሩክ እውነት ለመናገር ቤተሰቦች እናንተንም ይመለከታል ነገ ይሄ ነገር ስህተት ቢሆን ስህተት ቢሆን ይሄ ነገር ሃይሚ እርግጠኛ ነኝ ብሩኬ ስህተተኛ ነኝ ቅርታ ማለቷ አይቀርም አይቀርም በዛን ሰዓት ምንድን ነው የምትሉት መቼም ብሩኬ ቅርታ አድርግላት ማለታቸው አይቀርም ስለዚህ ዛሬ ላይ ሀይሚ ያለችበትን ስህተት መናገር አለብን የለብንም እኔ ስናገር ያው እሷን ዝቅ ለማድረግ ነው ስለምትሉኝ፣ እናንተ በእናንተ ብትሆኑ ፍቅረኛችሁን እንዴት ነው የምታረጉት? እናንተ ልጠይቃችሁ፣ በቃ ሀይሚን ተዋትና፣ እናንተ እንደዚህ ቢያናግራችሁ ፍቅረኛችሁ ምንድን ነው የምታረጉት? እኔ ትቼ ነው የምሄደው። አልመታምም፣ አልናገርም፣ አልሳደብም። በቃ ትቼው እሄዳለሁ፣ ትቼው እሄዳለሁ። ላላገኙ እችላለሁ? ቤተሰቦች እናንተ የራሳችሁን ወንድማችሁ ቢሆንስ ምን ታረጉታላችሁ? ወይም ደግሞ ፍቅረኛችሁ ባላችሁ ቢሆን ምን ታደርጉታላችሁ? ጥያቄ ልጠይቃችሁ። እኔ እኔ እነግራችኋለሁ የሃይምን ይሆን ተዉት። አንድ ቪዲዮ የሚሰራው አስተማሪ ሊሆን ወይም ደግሞ ድራማ ሊሆን ነው። እነዚህ ልጆች ግን ተጣልተው ነው ያሉት። ኦልሬዲ ክፉ ደጉን አብረው አሳልፈዋል። ከዚህ በፊት ብዙ ነገር አሳልፈዋል። ደጉንም ክፉንም ሁሉ ብዙ ነገር አሳልፈዋል። እናውቃችኋለን ታዲያ ሀይሚ ዛሬ ማለት ነው ዳኒ ባሳያት ነገር የሁሉ ነገር ብሩክ ላይ ሀራካት ማሳየት አግባብ ነው ብላችሁ ታስባላችሁ? እኔ እኔ እግዚአብሔር ምስክሬ ነው። እኔ ብሩክን እየደገፍኩ አይደለም፣ እየደገፍኩ አይደለም። እኔ አንድነታቸውን ፍቅራቸውንና ዛሬ ጥላቻቸውን እያነጻጸርኩ ነው ያለሁት። ቤተሰብ ነገ ይገናኛሉ፣ ነገ ይታረቃሉ። ግን እናንተ ብትሆኑ ፍቅረኛችሁን እንደዚህ ነው የምታደርጉት? ይሄ እኔ ጥያቄ ነው። ሃይሚን እንተዋት እንለፋት። ግን እናንተ እንዲህ ነው የምታደርጉት? እኔ ወንድሜ ቢሆን አልመተውም አልመተውም፣ እነግረዋለሁ ትቾ ነው የምሄደው። ወንድሜ ቢሆን እንደ ወንድም ሳስብ ማለት ነው። እንደ ፍቅረኛ ሳስብ እኔ በጥፊ ጀን አላነሳበትም፣ ግን ትቾ ሊሄድ ይችላል። እያወራኝ ትቾ ሊሄድ ይችላል። ይሄ በራሱ አንድ ንቀት ነው። ሃይሚቴ እንጂ ተምረሽ እንዳልተማረ ሰው ረ ይደብራል፣ እግዚአብሔርን ይደብራል። ኒ የምድሬን እውነት እኔ ስማርት ትመስሌ ነበር ሀይሜ። እንዴ ጭራሽ ይዘሽ የመጣሽውን አይዲያ እንደዚህ እንደዚህ አርገሃል ስትለው፣ እንደዚህ የቆየ ታሪክ ነው እንደዚህ የሆነበት ቦታ ካይሽ አሳየኝ፣ ንገርኝ ሲላት፣ እያሰላሰለች ነው። ወይኔ ፕራንክ የዚህ ጊዜ ቀራ የዚህ ጊዜ ነበር ፕራንክ። ሀይሜ ጋ ጭንቅላቷ ጋር አሁን እኮ በቃ ከኮመንቱም ከምኑም እያደበላለቀች ስለሆነ ምንም እየሄደባት አይደለም። ፍራንኩ ማለት ነው። እኔ ግን ይህን ንጹህ ፍቅር እንዳታጭ ይህን ንጹህ ፍቅር አትክፊ ነው የምለው። እኔ እግዚአብሔርን እንደ እህቴ ነው የምመክረው፣ እንደ እህት ሆኜ ነው የምመክረው። የምሬ ነው። እኔ እኔ አሁን እህቴ በእሷ ቦታ ጓደኛዋን እንዲህ አርጋ ብትመጣ አረ በስማ ምኔን እሷን አያርገኝ። የፈለግ እንዲ ቢበድላት ለራሱ ከሱ እራቂ ይቅርብ ሽላት አለው እንጂ እንደዚህ እንድታደርገው በፍጹምን አልፈልግም። እኔ በፍጹም እንዴ ለምን ክብር እኮ ነው። ወንድ ልጅ እኮ ክብር እኮ ነው ማለት ሊበድላችሁ ይችላል። የሆነ ነገር ሊፈጠር ይችላል። ቢመታኝ እንኳን ሽቶ ስትመጡ ዝም ብላችሁ አታዩ። አግብሮ እያናገራት አግብሮ ይቅርታ እየጠየቃት ረ በጣም ሼም ነው። እውነት ይደብራል። ማለት አንዳንዴ እስከ ጥፋቷም እስከ ብሩኬንም እስከ ጥፋቱ የምንደብቅለት ልኖር እንችላለን። ሀይሚንም እስከ ጥፋቷ የምንደብቅላት ነገር ሊኖር ይችላል። ግን ይሄ ነገር ደግሞ የሚደበቅ ነገር አይደለም። በፍጹም ወንድ ልጅ በጥፊ ማንኛ ሽም ሴት ሽም ቦታ በወንድምሽም ቦታ ሆነሽ ኮመንት ስር አሳውቁኝ። እውነት እኔ ስተተኛ ጥፋተኛ ከሆንኩ ማለት ነው። እኔ ሀያሚን ዝቅ ለማድረግ ፈልጌ ከሆነ እናንተ በወንድማችሁና በራሳችሁ ቢደርስ ሀይሚን ተዋትና በራሳችሁ ቢሆን ይሄ ነገር ምንድን ነው የምታደርጉት? ጥያቄን የጠየኳቸው ቤተሰብ ማለት ነው። እኔ ይህኔን ነገር ያችኋለሁ። በጣም እኮ ነው የሚደብረው። ቤተሰብ መሃል ተዋውቀሽ ከቤተሰብ ጋር ወንድሞችሽ ለአንቺ ምን አይነት ፍሊንግ ይኖርሻል? ምን አይነት ፍሊንግ ይኖራቸዋል? አይ ነው በእርግጥ እንደሚወዱሽ እናቃለን። ግን ደግሞ የወደደ ልብም እኮ ይጣላል እኮ ታውቃላችሁ። እንዲ ቤተሰብ አንድን ሴት ልጅ በስነ ምግባሯና በስርዓቷ ልትወደድ ልትጣጭ ትችላለች ልትወደድ ልትታጭ ትችላለች፣ በስነ ምግባሯ እና በስርዓቷ ማለት ነው። ግን ደግሞ ያንን ስነ ምግባሯንና ስርዓቷን ስታጣ በፊት የሰጧት ፍቅር ይቀንሳል። ይህንን ስላችሁ የብሩኬ ቤተሰቦች ሀይሜ ላይ ተጽዕኖ ያሳድራል እያልኳችሁ አይደለም። እነሱ ባመጡት ቪዲዮ እኛ ይህንን ቪዲዮ አይተን ራሳችንን እንድናይበት ነው ይሄ ቪዲዮ የመጣው። ግን ደግሞ ራሳችንን ስናይ ራሳችንን ስናየው አሁን ለምሳሌ በጣም እኔ አሁን የወንድሜ ሚስት ወድጃታ ግብሬያት መጥቼ ከዛ በኋላ ግን ወንድሜን ብታመናጭቅብኝ ችግራቸው ልጠይቃቸው ይችላለሁ። ያ ነገር ግን እሱ ጋም በሆነ ስተቱ እንዳይሆን እንዳይፈጠር ብዬ ላስማማ ችላለሁ። ከዛ በኋላ ግን እላፊ ነገር ወንድሜን እንደዚህ የምታደርገው ከሆነ እንዴ፣ ከህይወታቸው መሀል አስወጣታለሁ። እኔ ምንም ጥርጥር የለውም አስወጣታለሁ። በቃ ወንድሜን የማታከብርልኝ ከሆነ እነግራታለሁ፣ አለው አንዴ ሁለቴ፣ ሶስቴ። ጥፋት ካለበት እሱንም እንደዛው እሱም የሚበድላት ከሆነ ከእሷ ህይወት እንዲወጣ ነው የማደርገው። አለበለዚያ ግን ተስማምተው እንዲኖሩ መስማማት ካልቻሉ ግን ሁለቱንም አስወጣቸዋለሁ። እኔ በወንድሜም ቢሆን በህቴም ቢሆን የእኔ አመለካከት ይሄ ነው። ሶ አሁን ሀይሚና ብሩኬ እንደ ህፃን ልጅ እንደ ህፃን ልጅ እያጫወታችሁ ነው አይኖት ትዋደዳላችሁ፣ ትፋቀራላችሁ። ሃይሚ ደግሞ እውነት እንደው የተፈጠረው ነገር እንደዚህ ቆጭቶሽ እንደዚህ ብሩክን አሁን ሳታምኙ ቀርተሽ አሁን የብሩክ ብሩክ እዚህ ጋር የሚያከራክረው ነገር ማለት ነው አምናሃለሁ እያለችው ስለነበረ እንዴት ነው የማታምነኝ? አላረኩትም ስላት ለምንድነው የማትቀበል ነው። ብዙዎቻችሁ ብሩክን አሁን ለምን ስለ ሶስ ይከራከራል ትላላችሁ። እሱም መከራከር ፈልጎ ሳይሆን አንደኛ ዳኒ ያለፈ ታሪክ የቆየ ታሪክ ማምጣቱ አናዶታል። ሲቀጥል ሚስጥር አለ ብሎ ለሃይሚ ማሳየቱ አናዶታል። ለዛ ነው የተናደደበት። ስለተናደደበት ነው እንጂ ስለ ሶሲ ስትጠይቀው አልመልስም ያለው መመለስ ያለበትን የጠየቀችውን ጥያቄ መልሷል። ቤተሰብ ያልገባችሁ ነገር ማለት ነው። ቲንክ አድርጋችሁ ቪዲዮን በደንብ ተከታተሉት። ምክንያቱም ነገ እኛም መለመናችን አይቀርም። አይተናል። የዛን ሰዓት አይተናል አይተናል ባናይ እንኳን ይሄ ነገር ወደኛ አይመጣም ትላላችሁ? ቤተሰብ ነገም እናንተ ጋር ይመጣል ይመጣል። ዛሬ ላይ የሃይሚን ጥፋት ካልነገርናት ነገ ብሩኬ የሆነ ነገር ወስኖ እሷ ስትጎዳ በሱ ፍቅር ዛሬ ላይ ላትጎዳ ትችላለች። ለምን ስላናደዳት። ግን ይሄን እዴት እውነቱን ስታቀው ይጠፋል። ዳኒ ደግሞ ዳኒ ጋር ያለው ነገር ደግሞ እንዳለ ውሸት ነው፣ ውሸት፣ እመኑኝ ውሸት ነው። ሃይሚ ደግሞ ስለተናደደች እውነት መስሏትም ይሁን ብሩኬ ማድረቅ ፈልጋ ይሁን አይዶ ነው አላቅም ነገ ግን እኛ ብሩኬን ሀይሜ ስታሳዝነን ይቅርት አድርግለት ለማለት ዛሬ ላይ የሀይሜን ስህተት ማስተካከል አለብን። ወደዳችሁም ጠላችሁ ማለት ነው። በቃ ስህተቷን ማስተካከል አለባት። ካለበለዚያ ዛሬ ስህተቷን ደብቃችሁ ሀይሜ አሁን ዛሬ ብሩኬን ስላመናጨቀችው እሴ እንኳን እንዲያደርግችሁ ምናምን ካላችሁ ነገ ሀይሜ ስታለቀስ ብሩኬን የመጠየቅ መብት የላችሁም። አይጠናል እንዲህ ስንት ልጆች እንዳለቀሳችሁ ማውራት ራሱ የማትችሉ ልጆች በጣም ብዙ ልጆች አላችሁ። ስለዚህ ተስተካከሉ ሁለታችሁም። በተለይ ሀይሚ ሰከን ብቲ፣ በጣም የተሻለ ነው። በዚህ ቪዲዮ ማለት ነው። ስለ ነገ ቪዲዮ አያገባኝም። ስለ ዛሬው ቪዲዮ ግን የሆነው ሆኗል። የፈሰሰ ውሃ አይታፈስም። ህይወት ይቀጥላል። ይህንን ልጅ ብሩኬን ከሰ ጋር ምን እንዳለው ምን እንደሆነ አንቺ ብልጥ ሴት ከሆንሽ ማለት ነው እጅ ከፍንጅ መያዝ ትችያለሽ። ይሄ ልጅ ማታምኙ ከሆነ እሱ ስራ ካለው ግን እሱ ስራ የለውም። መቶ ፐርሰንት ምሎ እየነገረች ነው ልታምኙ ይገባል። ካላፈቀርሹ ደግሞ እሱ ይህን እኮ መከራከር አይጠበቅባችሁ ሚዲያው ላይ። ካልተፈቃቀራችሁ ካልተማመናችሁ ይህን ህል ምንም አያስፈልግም እኮ። በእኔ ላይ ሴት አመጣህብኝ፣ በእኔ ላይ ሴት አቀፍክብኝ የምትጠራጠሪ ከሆነ ቢቀርብሽ ነው የሚሻለው። ከወዲሁ እንደውም አሪፍ ነውና የእናንተ እንደውም የእናንተ አሪፍ ነው። ምክንያቱም ብዙ ፍቅረኛሞች የሚያሳኩትን ነገሮች ብዙ ነገር ያላሳካችሁን ነገር ስላለ አሁን ቢቀርባችሁ በጣም ደስ ይላል። ግን ደግሞ መቅረት የማትችሉ ልጆች ናቸው። ውስጣችሁ ይፈላለጋል፣ ግን ከላይ አትግባቡም። ልባችሁ ይፈላለጋል፣ ግን ከላይ አትግባቡም። ሶ ለመግባባት ሞክሩ። ቤተሰቦችም እውነት ትጠየቁበታላችሁ። ዛሬ ላይ እኔ ዛሬ ሀይሜ የሰራችሁ ቪዲዮ ትክክል አይደለም። ኦኬ ብሩክ ጥፋተኛ ነው። ከእሷ ልጅ ጋር ማየቱ አናዷታል፣ ተበሳይታለች። ግን ቱን ለማወቅ በእንደዚህ አይነት መልኩ አይደለም። እንደዚህ ጋር ልጋል እያሉ አይደለም እኮ ረጋ ብሎ ሰከን ብሎ ሴት ልጅ እኮ በጣም ብል ሴት ናት ሃይሚ በጉልበት እኮ አይደለም። እያንዳንዱን ነገር በብልጠትሽ ተጠቅመሽ እኮ ማወቅ ትችላለሽ እኮ ለዛውም ብሩክን ቲ ብሩክን እኮ ወይኔ የሆነ ነገር ስቲ እኮ እንደፈለግሽ ብሎ ዝም የሚል ልጅ እኮ ነው ብሩክ እውነት አንዳንዴ የዋህነት በጣም ያስጠቃል። የምሬ ነው ምላችሁ። አሁን ይሄንን እኔ የምነግራችሁ ማለት ነው፣ እዚህ ጋር እነሱ ድራማ እየሰሩ ሚሆን ምንም ይሆን እኔ አያገባኝም። ቪዲዮ ላይ ያየሁትን ነገር፣ የተነጋገሩትን ነገር ያረጉትን ሀራካት ነው የምናገረው እንጂ ስለ ነገ፣ ስለ መለያየታቸው፣ ስለ አብሮ ምነታቸው አይደለም። አንችማ ደስ ይልሻል መለያየታቸው የምትሉ ልጆ ስላላችሁ እኔ እሱን አይመለከተኝም። ግን ዛሬ ላይ ይሄ ያስተላለፉት ሀራካት። ምንም ደስ አይልም። በተለይ ሀይሚ ማለት ነው በጣም ነው የሚደብረው። በጣም እንዴ ሰከንድ ሴት ልጅ ሰከንድ ዳኒ የያዘው ነገር እውነት ባይሆንስ? እውነት ባይሆን ነገ ብሩኬን ይቅርታ አትጠይቀውም? ትጠይቀዋለች። ሶ በዛን ሰዓት እኛ ምንድን ነው የምንለው? ዛሬ ላይ የሀይሚን ስህተት ትክክልናት ብለን ካለፍን ነገ ብሩኬን ይቅርታ ስንጠይቀው ይቅርታ አድርግላት ልንለው። ይሄ ሼም ነው። የምሬን ነው እንዲህ ሀይሚ መስተካከል አለብሽ። በቃ ሁሉም ነገር እንዲስተካከል አነጋገርሽን አስተካክል። ብሩክም በቃ የሆነ በቃ ቁጥጥ ቁጥጥ አትበል፣ በቃ ሰከን በል። በእርግጥ የምትናገረው ነገር ነው ብሩክን እንደዚህ የሚያደርገው። ግን ሴት ልጅ ብልሃተኛ ነች ሀይሚ፣ በጉልበት አይደለም በልህ አይደለም። እለኝነትሽን እናቃለን፣ ግን በልህ አይደለም፣ ፍቅር በልህ አይሆንም። መጀመሪያ ሰከን ብለሽ ሁሉንም ነገር በቁጥጥርሽ ስር ታደርጊዋለሽ። እያንዳንዱ እንስተት፣ አንቺ ካሰው የምትጠብቂው እንስተት እጅሽ ላይ ይመጣልሻል። ብልጥ ሴት ስትሆኚ ማለት ነው። ቤተሰብ እውነት በጣም የዛሬው ቪዲዮ ያሳዝናል።